ጤናችን ሊጎዱ ስለሚችሉ አስቀድሞ ህጉ እነዚህን ነገርን ከልክሏቸዋል ማለት ነው። የአዕዋፍ ዝርያዎችን ከልክሏል። እንደገና ደግሞ የምድር ተንቀሳቃሾችንም ከልክሏል እንዳይበሉ። በዘሌዋውያን 11፥29 የምግብ ህገጋት ውስጥ ታዝዘዋል። ጤናችን ሊጎዱ የሚችሉ እንዳንበላቸው የተከለከሉ የአዕዋፍ አይነቶችን ዘርዘር አድርጌ አቀርብላቸዋለሁ። ለምግብነት ከተከለከሉት የምግብ አይነቶች ውስጥ በዛሬው መርሃ ግብራችን ጤናና የተከለከሉ የአእዋፍ አይነቶችን በተለይ የዛሬ አምስት ሺህ ዓመት ወደ ኋላ ሄደን ኖኅ እንዴት እንደለያቸው በክፍል አንድ ላይ አይተናል። በኋላም ደግሞ ለሙሴ እንዴት እንደተገለጠለት የዛሬ 3500 ዓመት ወደ ወደኋላ ሄደን አይተናል። ዛሬም ወደ ኋላ 5500 ዓመት ሄደን ጤናችን ሊጎዱ የሚችሉ እንዳንበላቸው የተከለከሉ የአእዋፍ አይነቶችን ዘርዘር አድርጌ አቀርብ ላችኋለሁ ቆይታችሁ ከእኔ ጋር እንዲሆን በድጋሚ ጠይቃለሁ። ክቡራን ተመልካቾቻችን፣ የዛሬ 3500 ዓመት በቅዱስ መጽሐፍ ከተሰጠው የምግብ ስርዓተ ህግ ውስጥ የወፎች ዝርያዎች ሲኖሩ በተለይ ለመብልነት ከተከለከሉት ውስጥ ለምሳሌ ንስርን ልናይ እንችላለን። እንደ አሳ አውጪ፣ የመሳሰለው፣ እንደ ጭላት፣ እንደ ጭልፊት፣ እንደ ቁራ በየወገኑ ማለት የቁራ ዝርያዎች፣ እንደ ሰጎን፣ እንደ ጠላቋ፣ እንደ ጉጉት፣ እንደ እርኩም፣ እንደ ጋጋኖ፣ እንደ ውሃ ዶሮ፣ እንደ ጥንባንሳ፣ እንደ አሞራ፣ እንደ ሳቢሳ፣ እንደ ጁንጁላቴ ወፍ፣ የሌሊት ወፍ ወዘተርፈ። እንግዲህ ዝርዝሩን እዛ ላይ እየተመለከታችሁ ትገኛላችሁ። ክቡራን ተመልካቾቻችን የዛሬ አምስት መቶ ዘመን ነቢዩ ሙሴ በተገለጠለት መሰረት ዘርዘር አድርጎ የተከለከሉ የአዕዋፍ አይነቶችን አስፍሮልናል። የዛሬ አምስት ሺህ ዘመን ደግሞ ከነዚህ ከማይበሉት ሁለት ሁለት ብቻ ለዘርነት ኖህ ወደ መርከብ ይዟቸው እንደገባም ባለፈው መርሃ ግብራችን ላይ ዘርዘር አድርገን አይተናል። አሁን እነዚህ የምታዩቸው ዝርዝሮቹን የምታዩቸው ለመብል የተከለከሉት የአዕዋፍ ዝርያዎች አዳኝ ናቸው። አብዛኞቹ ማለት ይቻላል ሥጋ በል ናቸው። እንደምታዩቸው ጨለማ ውስጥ መኖር ይወዳሉ። የፈራረሰ ግንብ ውስጥ መኖር ይወዳሉ። ረግረግ መሬት ውስጥ መኖር የሚወዱ ናቸው። ታቃቸዋላችሁ ዝርያዎቹን። እንግዲህ እነዚህ የአይዋፍ ዝርያዎች አድ ነው የሚበሏቸውን ሲመገቡ አደገኛ የሆነ ተዋሲያንን ሊሸከሙ እንደሚችሉ የህክምና ጥናቶች ያረጋግጣሉ። ስለዚህ እነዚህ አዳኝ ናቸው፣ ስጋ በል አድ ነው በሚበሏቸው ላይ ጥገኛ ተዋሲያን ሊኖሩ ስለሚችሉ ከሚበሏቸው ወደ እነሱ በርካታ በሽታዎች ጤና ሊጎዱ የሚችሉ ሊተላለፉ ይችላሉ። ስለዚህ የዛሬ 3500 ዘመን በተለይ በጨለማ አካባቢ የሚኖሩ በፈራረሰ ግንብ ውስጥ የሚኖሩ በረግረግ መሬት ውስጥ የሚኖሩ እነዚህን እንዳንበላ ተከልክለናል ማለት ነው። ለምሳሌ የወፎችን ከሚያጠቁ ከበሽታ አይነቶች ዋነኛው ፒሲቲኮሲስ የሚባለው በንክክ የሚተላለፈው እንደ ኢንፍሉዌንዛ ቫይረስ ያለ ነው። በተለይ ፓሮቴን፣ በቀቀን በመሳሰሉ ዝርያዎች ተላልፎ በበሽታው ከተያዙ ከሶስቱ ሰዎች መካከል አንዱ ሊሞት ይችላል ይላሉ የዘርፉ ተመራማሪዎች። ይህም ብቻ ሳይሆን በርካቶች ከሆኑ ከወፎች ዝርያዎች ውስጥ ስፓሮ ለምሳሌ በቀቀንን ማንሳት እንችላለን። እንደ ዘማሪ ወፍ ማንሳት እንችላለን። ፔትሪልስ የባህር ውስጥ ወፎች አሉ፣ ዳክዬዎች አሉ፣ እንደ ተርኪስ የተባለ የዶሮ አይነት አለ፣ ርግቦች አሉ። እነዚህ አዕዋፍ በሽታን ሊያስተላልፉ እንደሚችሉ ይገመታል። በተለይ ደግሞ የሌሊት ወፍ ከተከለከሉት መካከል አንዷ ናት። እንደ ራቢስ አይነት የእብድ ውሻ በሽታ ቫይረስን ተሸክማ እንደምታሰራጭ በጥናት ተደርሶበታል። ስለዚህ ጤናችንን ሊጎዱ የሚችሉ ናቸውና እንደነዚህ አይነቶቹን እንዳንበላ አስቀድሞ የዛሬ 3500 ዘመን በዝርዝር ከነ አይነቶቹ ወይም በየወገን በየወገኑ ተብሎ በመጻፉ ክቡራን ተመልካቾቻችን፣ ጤናችንን ሊጎዱ ስለሚችሉ አስቀድሞ ህጉ እነዚህን ነገርን ከልክሏቸዋል ማለት ነው። ስለዚህ ሰዎች ጤናቸው እንዳይጎዳ ጤናቸው እንዳይቃወስ አጥር ሆነው የሚያገለግሉ የምግብ ህገጋት እንደሆኑ ከዚህ ቃል እንረዳለን ማለት ነው፣ ወይም ከነዚህ ጥናቶች እንረዳለን ማለት ነው። ስለዚህ እነዚህ የተከለከሉ የአዕዋፍ ዝርያዎችን ከመብልነት በመከልከል ራሳችንን ጤናችንን በተለይ መጠበቅ እንደምንችል የዛሬ 3500 ዘመን የተደነገገው የምግብ ህገጋት ያስረዳል ማለት ነው። ሌላው ከዚሁ ጋራ ተያይዞ ለምሳሌ ነፍሳትም እንዳንመገባቸው ተከልክለናል። እንግዲህ የተለያዩ የነፍሳት አይነቶች አሉ። እነዛ የነፍሳት አይነቶች ደግሞ በጣም ጎጂ የሆነ ህመም ወይም በሽታን የያዙ ስለሆኑ በሰውየው ላይ ደግሞ ከፍተኛ ሆነ የጤና መቃወስን ሊፈጥሩ ስለሚችሉ አጥር ሆነው እንዳንበላቸው የተከለከለው አሉ። ለምሳሌ ለምግብነት ከተከለከሉት የምግብ አይነቶች ውስጥ በስክሪኑ ላይ የምታዩቸው ናቸው። ዘሌዋውያን 11 ከ20 እስከ 25 ላይ የተደነገጉ የዛሬ 3500 ዘመን ነው። ይህ ምገዳ እንግዲህ ከጤንነት አንጻር ካየነው ለሰው ልጆች በጣም በርካታ ጠቀሜታን የሚሰጥ ነው። በነፍሳት አማካይነት ከሚመጡ በሽታዎች ብዙዎችንም የሚታደግ ነው። አሁን በርካታ ምርምሮችና ጥናቶች እንዳሳዩት በርካቶች የሆኑ በሽታዎች በነፍሳት ተሸካሚነት ይሰራጫሉ። ከእነዚህ ከነዚህ መካከል ለምሳሌ ያህል በቅማል አማካይነት በሽታ ካንዱ ሰው ወደ ሌላ ሰው ይተላለፋል እና እንደዚህ አይነት ነፍሳትን እንዳንመገብ አስቀድሞ ሕጉ ያግዳል ማለት ነው። ከህመም ውስጥ ለምሳሌ ፔዲኩሎሲስ ካፕስቲከስ የሚባለው በራስ ቅማል የሚመጣ በሽታ አንዱ ነው። ይህ ራስን እያሳከከ መጀመሪያ እንደ ውሃ እንደ እዥ አይነት የሚመስል ቆይቶ፣ ደምና መግል የተቀላቀለበት ነገር እንዲያዥ የሚያደርግ በሽታ ነው። እንግዲህ ቅማሉም ከአንዱ ወደ ሌላው የሚተላለፈው በንክኪና ያው ቅማል ያለበትን ሰው ባርኔጣ ወይም ኮፍያ በማድረግ ነው። ስለዚህ አሁን እነዚህ ነገሮች በሽታ አስተላላፊ ከመሆናቸው አንጻር ነፍሳት እንዳንመገብ ህጉ ደንግጓል ማለት ነው። ሌላው በሰውነት ቅማል ለምሳሌ ነፍሳትን ስናነሳ ቅማል እናንሳ ብዬ ነው የሚመጣው በሽታ ዲፒኮሎሲስ ኮሪፖሪ ሲሆን ይህም የሚመጣው በሰውነት ቅማል ነው። እኒህ ቅማሎች እንግዲህ በውስጥ ልብስ ስፌት ላይ እንቁላሎቻቸውን መጣል ከዚያም መኖርን ሲመርጡ ያው እንቁላሉ የሚፈለፈለው በስድስት ቀናት ውስጥ ሲሆን ቅጫሞቹም በሁለት ሳምንት ውስጥ ያድጉና ያው መራባት ይጀምራሉ። እና በቂ ሕክምና ካልተሰጠ በስተቀር ይሄ በቅማል የሚመጣው ህመም ለብዙ ጊዜ ሲቀጥል በተለይ በዓለማችን በአንዳንድ ሀገራት ላይ የተስቦ ወረርሽኝ በጣም የሚገኝበት ምክንያት ው በሰውነት ቅማል ስለ የሚተላለፍ ነው እና ይሄ ሰውነት ቅማል የሚተላለፈው በንክኪ እንዲህ ስላችሁ ቅማል ያለበትን ልብስ በመልበስ ወይም ቅማሉ በሚገኝበት አልጋ ላይ በመተኛት ነው። ስለዚህ በጣም አደገኛ ስለሆኑ እስክሪኑ ላይ እንደምታዩት በነፍሳት አማካይነት ከሚመጣው ተላላፊ በሽታ ለመዳን ወይም በሽታውን ለመቀነስ ዋናው መፍትሄ እነሱን ከመመገም መከልከልና የዛሬ 3500 ዘመን እንደተደነገገው የእነርሱን በድን የሚያነሳ ሁሉ ልብሱን ይጠብ ሂሳብ ይላል ዘሌዋውያን 11:25 ላይ ስለዚህ ልብስን በንጽህና በማጠብ ነው ማለት ነው ስለዚህ ከአንዱ ወደ አንዱ እንዳይተላለፍ እነዚህ ደግሞ ተባዮች በንክኪ ወይም ልብስን በመልበስ ያንዱን ከአንዱ ወደ ሌላ ይዛመታሉና ህጉ ምን ይላል ልብሱን ይጠብ በማለት ይደነግጋል ማለት ነው ስለዚህ ልብስን በንጽህና በማጠብ መያዝ አንዱ መፍትሄ እንደሆነ ነው የሚያስረዳው ሌላው ጥናቶች እንደሚጠቁሙት ከነፍሳት መካከል አሁን በረሮች የታይፎይድ በሽታን ይሸከማሉ ለሊፕሮሲ አይነት የቁምጥና አይነት በሽታ ሊያመጣ የሚችለውን ባሲለስን በተጨማሪ ሊሸከሙ እንደሚችሉ ይገመታል። ለምሳሌ አኖፊሊስ የተባሉ የወባ ትንኞች ወባን ያስተላልፋሉ። አሁን እነዚህ ነፍሳት ብንመገብ ምን ያህል አደጋ ውስጥ እንደምንገባ ማወቅ ይገባናል። ለምሳሌ ኩሌክስ የሚባለው የወባ ትንኞቻውን ቢጫ ወባን ወይም የሌው ፌቨርን ያስከትላሉ። በሽታ አስተላላፊ ዝንብ ደግሞ ስሊፒንግ ሲክነስ የሚባለውን በሽታ በመሸከም ያስተላልፋሉ። ዝርያዎቹ በአጠቃላይ እንደ ዝንብ የመሳሰሉ ደግሞ ተስቦን የአንጀት በሽታን ኮሌራን ያስተላልፋሉ። ቁንጫዎች ወረርሽንና ኢንደሚክ ታይፈስን ይሸከማሉ። መዥገሮች ደግሞ ሪላፕሲንግ ፌቨር፣ የሚመላለስ የትኩሳት የሚያመጣ በሽታ አይነት ነው፣ እነሱን ይሸከማሉ። እና በጣም በጣም እነዚህ ነገር ከመመገም መከልከል፣ እነዚህ ነገሮች ደግሞ ያረፉበትን ልብስ ማጠብ እንደሚገባ ነው። እንግዲህ የዛሬ 3500 ዘመን ህጉ ደነገገው የዓለም የጤና ድርጅት ዲኤችኦ በ1955 ዓመተ ምህረት ላይ ይፋ ያደረገው አንድ መረጃ ነበረ። የሰው ልጅ ለሞት ከሚያደርሱት በሽታዎች መካከል 50 ፐርሰንት ወይም 50 መቶኛው የሚሆኑት ኢንሴክት ቦርን ወይም ነፍሳት ወለድ በሽታዎች እንደሆኑ ነው የጠቆመው ጥናቱ። ስለዚህ ከላይ የተጠቀሱትን በሽታዎች በነፍሳቱ መነከስ ወይም መነደፍ በደም ውስጥ ሊሰራጩ መቻላቸው ከፍተኛ አደጋን የሚያመጣ ሲሆን ምናልባት ደግሞ በርካታ በሽታዎች በ የምንመገበው ምግብ ውስጥ በነፍሳቱ አማካይነት ሊገቡ ሊመጡ እንደሚችሉ ጥናቶች ይጠቁማሉ። ሆኖም ግን የዛሬ 3500 ዘመን እነዚህን ነፍሳት እንዳንመገብ ህጉ ራሱ አግዶን ከልክሎን ስለነበረ ይሄንን ህግ የጠበቁ ሰዎች ደግሞ ነፍሳት ወለድ ወይም ኢንሴክት ቦርን የሆኑ በሽታዎች ሳያጠቋቸው ኖረዋል ማለት ነው። እነዚህን ተመጋቢ በሆኑት ደግሞ በተለያየ ጊዜ ቢመጣ ከነፍሳት ወደ ሰው በሚተላለፍ በሽታ ተጎድተው ነበር ማለት ነው ማለት ነው። ስለዚህ ህጉ ራሱ አስቀድሞ እንደ አጥር እንደሆነ ልናየው፣ ልንረዳው፣ ልናውቀው ይገባል ማለት ነው ክቡራን ተመልካቾቻችን። ለምሳሌ እንዳንመገባቸው ከተከለከልነው ከነፍሳት መካከል አሁን ንብን ተመልከቱ። ንብ ማርን ትሰራለች፣ መልካም ነው። ማሯን እንመገባለን፣ ነገር ግን ንብን አንመገብም። ወባ ለምሳሌ ተርብ፣ የተርብ ዝርያዎች ሁሉ ያው ንብንም ጨምሮ በርካቶች ተናዳፊዎች፣ ተናካሾች ነፍሳት ናቸው እንደምታውቋቸው በእነሱ ውስጥ መርዛም ተቃዋሚዎች የሆኑ ንጥረ ነገሮች በሚነድፉበት ፈሳሽ ውስጥ እንዳላቸው ይታወቃል። እነዚህን ነፍሳት መመገብ ደግሞ በሰው ልጅ ሰውነት ውስጥ መመረዝን ሊያስከትል ስለሚችል ቅዱሱ መጽሐፍ ለሰው ልጆች የጤንነት ጥቅም ሲባል ነፍሳት ላይ የእገዳ ህግ አስቀምጧል ማለት ነው። ክቡራን ተመልካቾቻችን፣ ስለዚህ እነዚህን ከመመገብ እንድንከለከል አስቀድሞ ህጉ ደንግጎልናል ማለት ነው። ህጉ ይህን ብቻ ሳይሆን ክቡራን ተመልካቾቻችን፣ ቅድም እንዳየነው ነፍሳትን ከልክለዋል፣ የአዕዋፍ ዝርያዎችን ከልክለዋል፣ እንደገና ደግሞ የምድር ተንቀሳቃሾችንም ከልክለዋል። ይህን ሲከለክል ደግሞ እጅግ በጣም በርካታ ምስጢር አለ። ስለዚህ ክቡራን ተመልካቾቻችን ይሄ ህግ ምን ያህል አጥር እንደሆነ የዛሬ አምስት ሺህ ዘመን ኖህ እንዴት እንዳወቀው በኋላም ከሶስት የዛሬ ሦስት ሺህ አምስት መቶ ዘመን ሙሴ እንዴት እንደተረዳው ነው። እና የምድር ተንቀሳቃሾችም ተከልክለዋል። በዚህ አጋጣሚ ይህንንም መዳሰስ እፈልጋለሁ። በአራተኛ ደረጃ በቅዱሱ መጽሐፍ ውስጥ ከተሰጠው የምግብ ትእዛዝ ውስጥ የማይበሉ የምድር ላይ ተንቀሳቃሽ ፍጥረታት ይገኛሉ። ከነዚህ መካከል እስክሪኑ ላይ ማየት ትችላላችሁ። እንደ አይጥ፣ እንደ እንሽላሊት በየወገኑ እንደ ኤሊ፣ እንደ አዞ፣ እንደ አርጃኖ፣ እንደ እስስት ወዘተርፈ ማለት ይቻላል እስክሪኑ ላይ የምታዩቸው የተዘረዘሩት ሁሉ እንዳይበሉ በዘሌዋውያን 11 29 የምግብ ህገጋት ውስጥ ታዘዋል። እጅግ ደግሞ የሚገርመው የነዚህን በድን መንካት ብቻ ሳይሆን የነኳቸው የገቡባቸው የመገልገያ እቃዎች፣ መሳሪያዎች ሁሉ እንደሚቆሽሹ ተጽፏል። በጣም የሚገርመው ደግሞ ይሄ ነው። አሁን እንግዲህ ከተጠቀሱት መካከል ከተጠቀሱት መካከል ለምሳሌ አይጥና ዝርያዎቻቸው በጣም ብዙ በሽታን ተሸክመው ማስተላለፍ ይችላሉ። ይህም በብዙ ህክምና መረጃዎች ተረጋግጧል። ለምሳሌ አሁን አይጦች ከ35 በላይ የሚሆኑ በሽታዎችን በመሸከም ይታወቃሉ። በጣም አደገኛ ከሆኑት በሽታዎች መካከል አሁን ታይፈስ፣ ተስቦ፣ ቡቦኒክ ፕሌግ፤ እነዚህ በቁንጫ በአይጥ ንክሻ የሚሰራጩ አደገኛ በሽታዎች ናቸው። እንደውም እንደምታቁት ከ1346 ከ1353 በነበረው ብላክ ዴዝ ወይም ጥቁር ሞት የተባለው ከ75 እስከ 200 ሚሊዮን ሰዎችን የገደለው ከእስያ የጀመረው ገዳይ ወረርሽኝ አህጉሮች እንግዲህ በነጋዴ መርከቦች ውስጥ ባሉ አይጥ ውስጥ በሚኖሩ ተባዮች ነበር የተዛመተው። ስለዚህ ወደ 200 ሚሊዮን ሰዎችን የገደለው ይሄ ኃይለኛ ወረርሽኝ ከአይጥና በእነሱ በሚኖሩ ተባዮች ነው ተዛምቶ ህዝብን የፈጀው። ስለዚህ የዛሬ 3500 ዘመን እነዚህ የነኳቸው ነገሮች ፈጥኖ መወገድ እንዳለባቸው ህጉ መደንገጉን የዓለም ህዝብ ቢረዳው ኖሮ በርካታ ችግር ሳይገጥመው ይተርፍ ነበረ። ከዚህ በተጨማሪ አሁን ለምሳሌ እንዳንበለው ከተከለከለው ውስጥ አንዱ አይጥ ነው። የአይጥ ዝርያዎች አሁን ደማቸውና እንጀታቸው አሜቢክ ዲዘንትሪ፣ የአሜባ ደም ተቅማጥ፣ ቱላሬሚያ፣ ሳልሞኔሎሲስ ላ በሚባል ጀርም የሚመጣ ጂኒዲስ አይንን ቆዳን ቢጫ የሚያደርግ ራቢስ የብዱሻ በሽታዎችን መሸከማቸው ሁሉ ተረጋግጧል ማለት ነው። ስለዚህ አይጦች ደግሞ እንደሚታወቀው ባገኙት በማንኛውም ቦታ ላይ ሽንታቸውን ይሸናሉ፣ ቆሻሻቸውን ይጥላሉ። ስለዚህ በሽታው ወደ ሰው የሚተላለፍበት ዋነኛው መንገድ እንግዲህ በነዚህ ምክንያት ስለሆነ ለምሳሌ አይጠ መጎጦችን ብዙ በሽታን በማስተላለፍ እና ብዙ በሽታን በመሸከም ይታወቃሉ፣ እና አብዛኞቹ ወረርሽኞች ከነዚህ እንደተነሱ የሚታወቅ ነው። ለምሳሌ ሰውን ቱላሬሚያ የምንለው ሳልሞኔላ ምንለው የአይጥ ንክሻ ትኩሳት፣ ሊንፎስቲክ ኮሪዮ ሜኒንጀትስ የኮሶትል ፌቨስ በፈንገስ አማካይነት የሚመጣ የቆዳ በሽታ አይነት አለ። ሪትሲያል ፖክስ ተጠቃሾች ናቸው። እነዚህ ሁሉ በሽታዎች እንግዲህ ከአይጥ ጋራ ተያይዘው የሚመጡ ናቸው እና አይጥና የጠመው ጎጥም መመገብ ለተለያዩ በሽታዎች መጋለጥ ማለት ነው በቆሙ ስለዚህ በተጨማሪም ብዙዎች በአይጥ ዝርያዎች አማካይነት የሚመጡ በሽታዎች የሞታ አካላቸውን በድና ሀይላቸውንም በመንካት ጭምር ነው እንደሚታወቀው ስለዚህ ይህን አጋጣሚ ለመቀነስ ማንም በድናቸውን ቢነካ ሰውነቱን እጆቹን ታጥቦ ለተወሰኑ ጊዜያት ምንም ዕቃ ሳይነካ መቆየት እንዳለበት ነው እንግዲህ በዘሌዋውያን 11፥31 ላይ የዛሬ 3500 ዘመን የታዘዘው ይህ ብቻ አይደለም ክቡራን ተመልካቾቻችን በጥናት የተደረሰበት ሁኔታ በሽታው በሽንታቸውና በቆሻሻው መተላለፉ እጅግ ቆሻሾች እንደሆኑ ያረጋግጣል ስለዚህ በሽንታቸው ውስጥ ያለ ያለውን ጀርም ለመተላለፍ በጣም ጥቂት የሆነ እርጥበት ብቻ ነው የሚፈልገው። ስለዚህ መበከልን ለማስወገድ መገልገያ እቃዎችን በአግባቡ ማጽዳት አስፈላጊ ነው። መበከሉ የደረሰው ደግሞ በመሬት ውስጥ በተቀበሩ ቱቦዎች ከሆነ ያለምንም ጥርጥር በሽታ አስተላላፊ ተዋሲያንን ማቆየት መያዝ ስለሚችሉ የዛሬ 3500 ዓመት እግዚአብሔር ያሳያችው መሰበር ወይም መወገድ እንዳለባቸው ነው ህጉ የደነገገው። ለምሳሌ የእሳት ምድጃዎች ማሞቂያዎች ወይም ማብሰያዎች ከሆኑ የተበከሉት በቀላሉ መሞቅ ሲጀምሩ ያው በሽታ አምጪ ተዋሲያኑ ወደ አየር ውስጥ እንዲሰራጩ ስለሚያደርግ ለማጽዳትም በጣም ስለሚያስቸግሩ መሰበር መወገድ እንዳለባቸው በጊዜያችን ያሉ ተመራማሪዎች ቢገልጹም፣ ሆኖም ግን ቅዱስ መጽሐፍ የዛሬ 3500 ዘመን እስክሪኑ ላይ እንደምታነቡት እንዲህ ይላል ከእነርሱ የሞተው በምንም ላይ ቢወድቅ እርሱ ርኩስ ማለት ቆሻሻ ነው ይላል። ስለዚህ የወደቀበት ነገር የሞተው በድናቸው ለምሳሌ አይጥ ሞታለች፣ የወደቀችበት ነገር ወይም ያረፈችበት ነገር ምን ያህል ቆሻሻ እንደሆነ ነው የሚጠቅሰው። ምክንያቱም ጤናን ሊጎዱ የሚችሉ ጥቃቅን ተዋሲያን ስላሉበት ነው። እና የእንጨት እቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሰራበት እቃ ሁሉ እርሱ በውሃ ውስጥ ይደረግ ይላል። ስለዚህ ልብስ ላይ ካረፉ ወይም ቁርበት ወይም ከረጢት ላይ ካረፉ ማጠብ እንዳለባቸው እና እስከ ማታም ርኩስ ቆሻ ማለት አንክሊን ማለት ነው። እንግሊዝኛው አንክሊን ይላል ቆሻሻ ነው ማለት ቶሎ ከጥቃቅን ተዋሲያኑ ሊለይ አይችልም ማለት ነው። ስለዚህ በውሃ ውስጥ ይደረግ፣ ይዘፍዘፍ ተዘፍዝፎ መቆየት አለበት ማለት ነው። ከዚያ በኋላ ንጹህ ይሆናል ይላል ህጉ። እንደውም እንደምታነቡት እስክሪኑ ላይ ምን ይላል፣ ከእነርሱም አንዳሽ በውስጡ የወደቀበት የሸክላውን እቃ ሁሉ ስበሩት ይላል። እንግዲህ ሸክላ ውስጥ ለምሳሌ ምግብ የምንመገብባቸው መገበባቸው ምግብ የምንሰራባቸው የሸክላ ድስት ውስጥ እነዚህ አይጦች ቢገቡ ወይም ቢሞቱ በቀላሉ እነሱ ውስጥ ያሉት ጥቃቅን ተዋሲያን በመመገቢያው ሸክላ ውስጥ ስለሚቆዩ እቃው መሰበር እንዳለበት ነው የዛሬ 3500 ዘመን የተደነገገው። ከነዚህ በን የሚወድቅበት ሁሉ እርኩስ ማለት ቆሻሻ ነው በማለት ቆሻሻ እንደሆነ ይናገራል። እቶን ወይም ምድጃ ቢሆን ይሰባበራል ይላል። እንግዲህ ቅድም እንደነገርኳችሁ እቶን ወይም ምድጃ በቀላሉ በሙቀት አማካይነት እነዚህ ጥቃቅን ተዋሲያን ወደ አየር ተሰራጅተው ሰውን ሊጎዱ ስለሚችሉ መወገድ እንዳ ያለባቸው ጭምር ህጉ ደንግጓል ማለት ነው። በጣም የሚገርመው የምንጭ ውሃ ከነዚህ ከተከለከሉት ከምድር ተንቀሳቃሽ በድን የሚጸዳ አይደለም። እንደሚታወቀው እና በተፈጥሮ እነዚህም እነዚህ የምድር ተንቀሳቃሽ ፍጥረታት ጽዳ ከመፈለግ የተነሳ ውሃ ውስጥ ሙተው በሽታ ምንጮቹ ተዋሲያን ወደ ውሃው እንዲገቡ ያደርጋሉ። ስለዚህ ምንም እንኳን በድኑ በውሃ ውስጥ ቢሆንም በሽታው ግን ውሃውን በመንካት ሊተላለፍ ይችላል። ስለዚህ ዘሌዋውያን 11፡36 ላይ እንደምታነቡት፣ ነገር ግን ምንጩ ጉድጓዱ የውሃውም ኩሬ ንጹሐን ናቸው አለ። በተፈጥሮ እንግዲህ ምንጭ ንጹህ ነው፣ ጉድጓዱ ያመነጨው ንጹህ ነው፣ የውሃውም ኩሬ ንጹህ ነው። ግን በድናቸውን ግን የሚነካ ቆሻሻ ነው ይላል። ስለዚህ በድናቸው ያረፈበት ውሃ ምን ያህል ጤንነትን ሊጎዳ እንደሚችል ይሄ ህግ የዛሬ 3500 ዘመን አሳውቆናል ማለት ነው። ግን የሚገርመው ለዘር ወይም ለእርሻ የተዘጋጀ ደረቅ ዘር ከሆነ ግን ከነዚህ ከተጠቀሱት የተነሳ በሽታ አያስተላልፍም፣ ቢበከልም እንኳን በሚዘራበት ወቅት መሬት ውስጥ ባሉት ሌሎች ደግሞ ተዋሲያን ስለሚመክን ስክሪን ላይ እንደምታዩት ዘሌዋውያን 11፥37 ላይ ከበድናቸውም በሚዘራ ዘር ላይ አንዳሽ ቢወድቅ እርሱ ንጹሕ ነው ይላል። ስለዚህ ምንም ችግር የለውም ማለት ነው። ዘር ላይ ሊሞቱ ወይም ሊወድቁ ይችላሉ። ግን ዘሩን ራሱ መሬት ላይ ስለምንዘራው መሬት ውስጥ ያሉ ደግሞ ሌሎች ተዋሲያን በተመሳሳይ መልኩ ያመክኗቸዋል። እና ስለዚህ ከበድናቸው በሚዘራ ዘር ላይ አንዳሽ ቢወድቅ እርሱ ንጹሕ ነው በማለት ያው ደንግጓል ግን አሁን እንግዲህ መሬት ላይ እንደሆነ እናስብ። በአንጻሩ ደግሞ እርጥበት ያላቸው በበድናቸው ምክንያት በበሽታ የተበከሉ ዘሮች ከሆኑ በሽታን ሊያስተላልፉ ይችላሉ። ቢዘሩም እንኳን በበሽታው የተጠቁ እጽዋትን ሊያስገኙ ስለሚችሉ ዘሌዋውያን 1138 ላይ ምንድን ነው የሚለው ነገር ግን በዘሩ ላይ ውሃ ቢፈስበት ከዚህ በኋላ ከበድናቸው አንዳች ቢወድቅበት በእናንተ ዘንድ ርኩስ፣ ማለት የቆሻሻ ነው በማለት በጣም እጅግ የሚገርም ጠቃሚ የሆነ የሕገ ጋትን ሰርቷል። ስለዚህ እግዚአብሔር ባወቀ የሰው ልጅ በጤናው ላይ ከፍተኛ ጉዳት እንዳይደርስበት እንደዚህ የከለከላቸው እነዚህ የምግብ ህገጋት የዛሬ 5000 ዘመን በኖ ጊዜ የዛሬ 3500 ዘመን በሙሴ ጊዜ ተጽፈው የጤንነት አጥር ሆነው እንደ ተቀመጡ እንረዳለን ማለት ነው። በተለይ በእነዚህ የምግብ ህገጋት ላይ ሰፊ ጥናት ያጠኑ በጣም በርካታ ተመራማሪዎች አሉ። ክቡራን ተመልካቾቻችን፣ የእነሱን ምርምር ነው አሁን ጨምሬ ምጠቀልልላችሁ ማለት ነው። እያንዳንዱን መርምረዋል። በተለይ በዘሌዋውያን 11 ላይ የተጠቀሱት እነዚህ የምግብ ህገጋት ላይ የስነ የህይወት ተመራማሪዎች ሰፊ ጥናት አድርገዋል። በተለይ የተፈቀዱ የእንስሳት የአራዊት የአዕዋፍ አይነቶች፣ የተከለከሉ የእንስሳት የአራዊት የአዕዋፍ አይነቶች ላይ በርካታ ጥናቶች አካሂደዋል። ከነዚህ ምሁራን ውስጥ ዴቪድ አይማሽት አንዱ ነው። ይህ ምሁር በጤነኞችና በካንሰር በተያያዙ ሰዎች ደምና ጡንቻ ያሉትን ንጥረ ነገሮች ምንጫቸውን፣ ውህደታቸውን፣ የማዳን ወይም የጉዳት አቅማቸውን፣ የኬሚካልና የመድኃኒት ባህርያት ልዩነት ለማወቅ ጥናት ላይ እያለ የተለያዩ እንስሳትን አዕዋፍን ጡንቻዎች በቀጥታና 0.85 ፐርሰንት በሆነ የምግብ ጨው ጭማቂ መካከል ያላቸውን ያው የመድኃኒትነት ጠባይ ለማጥናት ለመመራመር ነው የተነሳሳው። ስለዚህ ለዚህ ተመራማሪ በእነዚህ ጭማቂዎች በእንስሳት ላይ ሙከራ ለማድረግ አስቸጋሪ ሆኖ በት ነበር ምክንያቱም በውስጣቸው ያለው ፕሮቲን ሰውነትን ስለሚያስቆጡ ባክቴሪያና ፈንገስ ደግሞ ከጥቃቅን ህዋሳት ነፃ ለማድረግ ማስቸገሩ ነበረ። ስለዚህ እነዚህን ችግሮች ለመወጣት ምሁሩ ለ30 ዓመታት አዲስና ለየት ያለ ከእጽዋት መድኃኒት የማውጣት ዘዴ ነው የተጠቀመው። ያጥኚ ሉፒነስ አልበስ የሚባል እጽ መረጠ። ሉፒነስ አልበስ ምክንያቱም ለዚህ ጥናቱ ለዚህ ምርምሩ እንስሳትና አራዊት ላይ ስለከበደው ሉፒነስ አልበስ ላይ ለመሞከር ነው ሀሳብ ያደረበት ፣ ስለዚህ ሉፒነስ አልበስን መረጠ። በተለይ ሉፒነስ አልበስ የሚባል ዛፍ ፍሬውን ወስዶ በላቦራቶሪ ወይም በቤተ ሙከራ ለአትክልት በሚስማማ የጨው ሃ ውስጥ የበቀለን የበቆልት ስር ላይ አንድ በመቶ የሚሆን ከሚሞከረው ንጥረ ነገር በመጨመር ውጤቱን ማጥናት ነበረ። ይህም ሁልጊዜ በቃ በታወቀ ብርሃንና ሙቀት ስለሚሰራ ውጤቱ በስታቲስቲክስ በጣም አስተማማኝ ነው። ስለዚህ ተመራማሪው የትኩስ የጡንቻዎችን ጭማ ከተለያዩ የእንስሳት ዝርያዎች ወስዶ ሲያጠና በጣም አስደናቂ ግኝት ነበር ያገኘው። ይሁም ሉፒነስ አልበስ በተባለው ውጽ ላይ በመጽሐፍ ቅዱስ ላይ የተፈቀዱና የተከለከሉ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመነፍስ ሕይወት ሔዋን ሆነው ጸንተው የሚኖሩትን የእንስሳትን፣ የአራዊትን፣ የአዕዋፍን ዝርያዎች ውስጥ ትኩስ የጡንቻና የሥጋ ጭማቂ በሰውነት ውስጥ የሚገኘውን የጨው መጠን የያዙትን በመጨመር የሉፒነስ አልበስ በቆልት የስር እድገትን በመቶኛ በማወዳደር ነበረ። በግኝቱም በመጽሐፍ ቅዱስ የዛሬ 5000 ዘመን የዛሬ 3500 ዘመን የተፈቀዱ የየብስና የባህር ፍጥረታት የተገኙት ጭማቂዎች የበቆልቱን እድገት አላስተጓጎሉም። በሌላ በኩል ግን ያልተፈቀዱት የብስና የባህር ፍጥረታት የወጡት ከነሱ ውስጥ የወጡት የጡንቻቸው ጭማቂ ለበቆልቱ ማደግ በጣም መርዛማ ሆነዋል። እድገቱንም ቀን ሰውበታል። ስለዚህ እንደ ምሁሩ ትንተና በቅዱስ መጽሐፍ የተከለከሉት እንስሳት፣ አራዊት፣ አዕዋፍ የጡንቻቸው ጭማቂ በይበልጥ መርዛማ እንደሆኑ የሚያሳይ ሲሆን ውጤቱም በጣም ለሕክምና ተመራማሪዎች እጅግ የጠቀመ ነበረ። ቅዱስ መጽሐፍም ለሚያጠኑ ተመራማሪዎች እጅግ የጠቀመ ነበረ። ስለዚህ የተፈቀዱት የተከለከሉት የእንስሳት በሉፕ ይነሳል በስ እጽዋት ላይ የሚያሳዩትን የእድገት መጠን በመቶኛ አስልቷቸዋል። እስክሪኑ ላይ አሳያችኋለሁ። በምሁሩ ምርምር አምስት ሺህ ዘመን የተፈቀዱ የዛሬ 5000 ዘመን የተከለከሉ የዛሬ 3500 ዘመን የተፈቀዱ የዛሬ 3500 ዘመን የተከለከሉ የእንስሳት ዝርያዎች የተገኙት የጡንቻዎቻቸው ጭማቂዎች የበቆልቱን እድገት በከፍተኛ ሁኔታ ነው የጨመሩለት። የሚገርም ነው። የተፈቀዱት ጨምረውለታል ማለት ነው። በሌላ በኩል ግን ካልተፈቀዱት እንስሳት የወጡት የጡንቻቸው ጭማቂ ለበቆልቱ ማደግ በጣም መርዛማ ሲሆኑ፣ እድገቱን በጣም ቀንሰውበት ነበር። ክቡራን ተመልካቾቻችን አስቡት፣ አይደለም ሰው ላይ ራሱ እጽዋት ላይ ጭማቂያቸው ምን ያህል አደገኛ እንደሆነ ነው ያሳየው። በጣም ይገርማል እና የበቆልቱን እድገት አቀጭጨውበት አሳንሰውበት ነበር። የተፈቀዱት ውስጥ የተወሰደው ጭማቂ ግን ምንም የበቆልቱን እድገት እምብዛም አላስተጓጎሎም። ስለዚህ ምን ያህል ለጤንነት ጎጂ እንደሆኑ በዝርዝር አስፍሯል። ሰንጠረዡን አሳያቸዋለሁ። እስክሪኑ ላይ ተመልከቱ። ለምሳሌ በሬ፣ ጥጃ፣ በግ፣ ፍየል፣ አጋዘንን መርጧል። እንደምታዩት ወደ ሀያ ሀያ ሀያ ከእያንዳንዱ ሀያ በሬ ሀያ ጥጃ እንደዚህ ሀያ በግ ሀያ ፍየል ሀያ ጋዘን ነው የተመረጠው። የእድገት መጠኑ በመቶኛ ሲሰላ 91 ፐርሰንት ነው። ተመልከቱ ጥጃ 82 ፐርሰንት፣ በግ 94 ፐርሰንት፣ ፍየል 90 ፐርሰንት፣ አጋዘን 90 ፐርሰንት። ስለዚህ ሉፒነስ አልበስ ላይ ምንም አይነት ችግር ለእድገቱ አላስተጓጎለውም ማለት ነው። 91 ፐርሰንት ትልቅ ነው። 82 ፐርሰንት በአንጻሩ ግን ተመልከቱ አሳማ ከአሳማ የተወሰደው የጡንቻው ጭማ ጥያቄ ይሄን በቆልት ምን ያህል እንደጎዳው ተመልከቱ። ከእያንዳንዳቸው አሳ፣ ጥንቸል፣ የጊኔ አሳማ፣ ግመል፣ ፈረስን የተመረጡት ለምሳሌ የበቆልቱ እድገት 54 ፐርሰንት ነው። ያሳማው እንደምታዩት ከጥንቸሉ 49 ፐርሰንት፣ የጊኔ ያሳማ 46 ፐርሰንት፣ ግመል 41 ፐርሰንት አስተጓንትን ብሎ አቀጭጮታል ማለት ነው። ፈረስ 39 ፐርሰንት አድርሶታል። ስለዚህ ስሩ እንኳን ይሄ በቆልቱ እንዳያድግ ምን ያህል መርዝ እንደሆኑት ያሳ ያሳያል በአንጻሩ ግን ነበሬ ነጥጃ እንደ በግ እንደ ፍየል እንደ አጋዘን የመሳሰሉት ምን ያህል እንዳልጎዱት የሚያሳይ ነው ሌላው እንደገና ማሳያችሁ የተፈቀዱትና የተከለከሉት አራዊት እንደገና በሉፒነስ አልበስ እጽዋት ላይ የሚያሳዩት የእድገትን መጠን በመቶኛ ነው አሁን ደግሞ ከአራዊት አይነቶች ነው ማሳያችሁ በመጽሐፍ ቅዱስ ለምግብነት ካልተፈቀዱት ከአራዊት የወጡት የጡንቻቸው ጭማቂ ለበቆልቱ ማደግ በጣም መርዛማ ነበር የሆኑት በመቶኛ ሲሰላ እድገቱን በጣም ቀንሰውበት ነበር ነበረ ምርምሩም ይሄን ያሳያል። ለምሳሌ ውሻ፣ ድመት፣ ሽኮኮ፣ ነጭ አይት፣ ቀበሮ፣ ጥቁር ድብ፣ ግራጫ ድብ፣ አውራሪስ ነበረ የተመረጡት። ብዛታቸውም ያው እስክሪኑ ላይ ታያላችሁ። ውሻ ሁን 62%፣ ድመት 53%፣ ሽኮኮ 43%፣ ነጭ አይት 55%፣ ቀበሮ 50%፣ ጥቁር ድብ 59%፣ ግራጫ ድብ 55%፣ አውራሪስ 60%። ምን ያህል እድገቱ ቀጫጫ እንዳነበረ ይሄን ሉፒነስ አልበስጽን በጣም ይገርማል ክቡራን ተመልካቾቻችን፣ ስለዚህ ምን ያህል አደገኛ መሆናቸውን የሚያሳይ አስገራሚ ነገር ነው። እውቀት፣ እውነት፣ እምነት፣ አመክንዮ ብቻ ሰውን ነፃ ያወጣሉ። ስለዚህ በስሜት ከመጓዝ ተጠብቀን በእውቀት በጥበብ በማስተዋል ብቻ መንገዳችንን እንድናደርግ በዚሁ አጋጣሚ መልእክቴም በማስተላለፍ የዛሬውን መርሃ ግብራችንን በዚህ ላይ እናበቃል።